ምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽቀጣኝ ረሂም ታግሶ ሙሂቡ ከሚነግስበት። ዛሬ እንግዲህ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ ውድ ቤተሰቦቼ። እሱም ምንድን ነው ካላችሁ እንግዲህ የአብረሽ መኪና አደጋ ደርሶበታል ማለት ነው። ይሄም እንግዲህ ነፍሰ ጥሯን ልጅ ሁለት ነፍሷን ልጅ እንግዲህ እንደዛ ስንትን ስትሏት ስታናድዷት ው ለዚህ በቃችሁ ማለት ነው። እና ውድ ቤተሰቦች ሌላው ደግሞ ሄሉዬ እንግዲህ ሬቻን ለማክበር ነው መሰለኝ በዚህ መልኩ ለብሳ ተውባ መታለች። ከውዱ ጭኛዋ ጋራ ማለት ነው። የዚህን የዚህን የመሳሰሉ አዳዲስ ዜናዎችን ይዤላችሁ ቀርብ ያለሁኝ። ዛሬ ደግሞ ሙስማኤል ዜና ጀመርሽ እንዴ እንዳትሉኝ፣ እንደገና ሰላምታውንም ረሳሽው እንዴ እንዳትሉኝ። ይሄ ደግሞ የሄድኩበት ቦታ አዳማ ነው እና አዳማ እንግዲህ እንደዚህ አይነት ታክሲዎች፣ እንደዚህ አይነት ባጃጆች የሚበዙበት ሀገር ነው ከሌላ ሀገር በተለየ እና በጣም ነው ደስ የሚሉት። ሰላምታ የናርሳው መሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች እንዴት ናቸው? አላቸው ደህና ናቸው። ከእኔ ጋር አልሐምድልላ ሁሉ ሰላም ሁሉ መልካም ነው። ለድምፅ ጥራት ይቅርታ እጠይቃለሁኝ ውድ ቤተሰቦቼ። በምታዩት መልኩ እንግዲህ አዳማ በጣም ተውባለች። እንግዲህ ቢሾፍቱን ደግሞ አንድ ቀን በደንብ አስጎበኛቸዋለው። ለየት ብላ ከአዲስ አበባ አስንቃለች፣ ቢሾፍቱ እራሱ ማለት ነው እና ሰሞኑ እንግዶች ወደ እኛ ሀገር ስለሚገቡ ተብሎ አስፋልቱ ሁላ እየታጠበ ነው የሚገርማችሁ ነገር። እና እሱን እሱንም በቅርቡ አቀርብላችኋለሁኝ። ዛሬ ግን የመጣሁበትን ቪዲዮ ነካ ነካ አላድርግላችሁ ማለት ነው እና ትናንትና የአብረሽ መኪና አደጋ ደረሰበት በሚል በጣም ብዙ እንትኖች ተናፍሰዋል ማለት ነው እና ይህ ነገር ምን ያህል እውነት ነው ብላችሁ ለጠየቃችሁ ማለት ነው፣ ዋናው ቻናል ላይ ገብታችሁ ማየት ትችላላችሁ። እሱን እንግዲህ እኔ ዘጊቶ የደረሰኝ ዜና ነው ማለት ነው እና ያው እንግዲህ አንዳንዴ ጥሩ ነገር ስንሰራ ጥሩ ነገር ይገጥመናል። መጥፎ ነገር ስናረግ ውስጣችን ራሱ ይጠራጠራል። ምን ይገጥመኝ ይሆን እንዴት ይሆን ይሆን፣ የዚህ ሰው ግፍ ምን ያደርገኝ ይሆን ይባል የለ ልክ እንደዛ ማለት ነው። እና እነሱም እንዲህ የሆኑ ወዲያ የሆኑ ልጅቷን ቅጥል አድርገው ሊደፏት ነበረ። ጠላትሽ ድፍት ይበል ሩታዬ። እና በነገራችን ላይ የሩታ የሰው ፍቅር በጣም ከባድ ብዙ ብዙ ብዙ ብዙ ነገር ነው። ብቻ ግን የሰው ፍቅር ይስጠን ማለት ነው። እኔ እንደዚህ ማለት ነው የምፈልገው ሰው ማንኛውም ሰው ሲመርቀኝ የሰው ፍቅር ይስጥሽ፣ የባዳ ፍቅር ይስጥሽ ብሎ እንዲመርቀኝ ነው የምፈልገው። እና ይህንን ያየውባት በጣም ደስ የሚል የሰው ፍቅር ነው ያላት ሩታዬ። ሌላው ደግሞ ሄሉዬ እንግዲህ ከምትጣመረው ከወደፊቱ ወደፊቱ አባወራዋ ጋር እንግዲህ መታለች ማለት ነው። ደስ በሚል በኦሮሞ አለባበስ መታለች ማለት ነው እና ይሄ ነገር ወደ እኛ ልትመጪ ነው እንዴ? ነው ያስባለኝ ሩታዬ፣ እንድቀበልሽ እንድቀበልሽ ንገርኝ። ወደ እኛ ሀገር መምጣት አስበሽ ነው ወይስ የአዲስ አበባውን ነው የምታከብሪው ወይስ የት ነው የምታከብሪው? ንገርኝ እስቲ። እኛ ጋር በጣም ደምቋል። እንግዲህ ያው ሬቻን ለማክበር ነው ብዬ አስባለሁ። እንደዛ የለበሳችሁት እና ሌላው ነገር ምን ልበላችሁ፣ ለየት ለየት ለየት ያለ ነበረ ትናንትና ገበያው ምኑም፣ እብድ እብድ መኪና አተን በዚህ መልኩ ያው፣ እቺ በትንሿ ቀረጭ የላችኋለው ሰላማችሁ፣ ብዝዝት ይበልልኝ። ሰላሙ አለይኩም ወረህመቱላሂ ወበረካቱ።